ሰላም ውድ የዜና ሀበሻ ቤተሰቦች ከዚህ መረጃ አስቀድሜ በሰራሁት አጭር ቪዲዮ ላይ አንድን የዋትስአፕ አካውንት እንዴት በሁለት የተለያዩ ዲቫይሶች ላይ መጠቀም እንደምንችል በአጭሩ ለማየት ሞክረን ነበር። በዛሬው አጭር ቪዲዮ በተቃራኒው በአንድ ዲቫይዝ እንዴት ሁለት የተለያዩ የዋትስአፕ አካውንቶችን በጋራ መጠቀም እንደምንችል አብረን እንመለከታለን። በቀጥታ ወደ ሴት አፑ ስንገባ በመጀመሪያው የዋትሳፕ አካውንታችን ላይ ሁለተኛውን የዋትሳፕ አካውንት ሊንክ ለማድረግ አስቀድመን ማድረግ የሚኖርብን በምስሉ እንደምትመለከቱት ከላይ ሶስት ነጥቦች አሉ። እነዛን ተጭነን እንከፍታቸዋለን። በመቀጠልም በዝርዝር ከምናገኛቸው ውስጥ ሴቲንግ የሚለውን ተጭነን እንከፍተዋለን። በምስሉ በምንመለከተው መልኩ የዋናው የዋትሳፕ ባለቤት ስም ይታየናል። በቀኝ በኩል የፕላስ ምልክት አለች። ያችን የፕላስ ምልክት እንጫናትና እንከፍተዋለን። ከታች ከምስሉ እንደምትመለከቱት የፕላስ ምልክት አለች። ሁለተኛውን አካውንታችንን አታች ለማድረግ የፕላስ ምልክቱን እንጫነውና እንከፍተዋለን። በመቀጠልም አታች ከማድረጋችን አስቀድሞ ይህንን አግሪ ኤንድ ኮንቲኒው የሚለውን ቁልፍ ተጭነን እንከፍተዋለን። በመቀጠልም የሁለተኛውን የዋትሳፕ አካውንት ቁጥራችንን እንደየምንኖርበት አገር የኤሪያ ኮድ እና የስልክ ቁጥር ከላይ እንጽፋለን። ጽፈን እንደጨረስን ኔክስት የሚለውን በተን ከታች እንጫነው እና ወደሚቀጥለው ስቴፕ እናልፋለን። ከላይ ያስገባነው ቁጥር ትክክለኛነቱን ካረጋገጥን በኋላ የስ የሚለውን በተን ተጭነን እናሳልፈዋለን። በመቀጠልም ባስገባነው ቁጥር የቬሪፊኬሽን ኮድ ይላክልናል። ያንን ቁጥር በምትመለከቱት መልኩ እናስገባና ቬሪፋይ እናደርገዋለን። ኦልሞስት ስራችንን ጨርሰናል። የሁለተኛውን አካውንታችንን ቬሪፋይ አድርገን እንደጨረስን የአካውንታችንን ስም እና የፕሮፋይል ፒክቸር አጀስት ማድረግ ይኖርብናል። ያንንም እንደጨረስን እነሆ በምትመለከቱት መልኩ በአንድ ስልክ ላይ ሁለት የተለያዩ አካውንቶችን በቀላሉ መጠቀም እንችላለን። በዚህ መረጃ መሰረት በዚህ ስልክ ላይ ሁለት የተለያዩ የዋትሳፕ አካውንቶች አሉን። እነዛን እየቀይርን ለመጠቀም የዋትሳፑን ሴቲንግ እንከፍትና የመጀመሪያውን የዋትሳፕ አካውንት እናገኛለን። ከዛ አስቀድሞ ያለችውን በተን ተጭነን በምንከፍትበት ጊዜ ከታች እንደምትመለከቱት ሁለት የተለያየ የዋትሳፕ አካውንት ይታየናል። በመሆኑም በዚህ መረጃ መሰረት ከዛሬ ጀምሮ በአንድ የሞባይል ስልክ ላይ ሁለት የተለያየ የዋትሳፕ አካውንት እንዴት መጠቀም እንዳለባችሁ በቀላሉ እንደተረዳችሁ ተስፋ አድርጋለሁ። በዚህ መረጃ ላይ እና ከዚህ አስቀድሞ ስለ ዋትሳፕ በሰራውት ቪዲዮ ላይ ማንኛውም አይነት ጥያቄ ካላችሁ በኮሜንት ሴክሽን ስር ልታስቀምጡልኝ ትችላላችሁ። ለዜና ሀበሻ የዩቲዩብ ቻናል አዲስ ከሆኑ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣዩም በሌላ አዲስ መረጃ እስክንገናኝ ድረስ ቸርን ሰንበት። አመሰግናለሁ።